ሰላም ሰላም፣ ጤና ይስጥልኝ ወድ የፈንድሻት ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። እንኳን ለሐዋርያቱ ጾም አደረሳችሁ አደረሰን። ጾሙ ተጀምሯል። ትንሽ በጣም ጠፈውኝ፣ ሳምንት ሆኖኛል ፖስት ካደረኩኝ፣ ግን ምንም አልተመቸኝም ነበር እና በጣም ይቅርታ ስላልተመቸኝ ነው። ዛሬ እስኪ ምንድነው ከአብራኝ ከምትሰራው ልጅ ጋራ ሂሳብ እየሰራን ምናምን በዚ ፕራንክ አረጋታለሁ። ምጭናት እንዳዘመኝ እና እሷን ፕራንክ እያረግኋት እስኪ እየተሳሳቅን አብረን እንቆያለን። ምንድነው ማረጋት የሚለው ነፃ አብራችሁ ታያላችሁ። ዝም ብዬ መጣልኝ ነው ፕራንክ ማረጋት። ግን ብቻ ግን ብዙ ነገር እንደማስ ለፈልፋት እርግጠኛ ነኝ። ልጥራት። ጥሩ ግን ከሞ የብሩ ስትሰጪ እኮ ደግሞ ቆርጠሽ ነው የሰጠሽኝ። ብር ሆኖ ነው እንጂ በጣም ብር ጎላል። ብር ብር

መጀመሪያ ደመወዛችንን ደመወዜን እንትን በእኛ ይዛይ የጎደለው ብር ማለት ነው አላ። ጥሩ ምንድን ነው?

ምንም እናወጣው ወጪ በየቀኑ ስለምንሰራ ችግር የለ ሰልንሰራ ነበር አደለም። ስለዚህ ሂሳባችንን ሰርተን እንጨርስ። ከዛ ስድስት መቶ ብር የጎደለ ካለ እንደው ከጎደለ ራሱ እጥፍ አድርጌ ይሰጥሻል። የእውነት ስድስት መቶ ብር አንቺ ጋር ከቀረ ማለት ነው እኔ አንድ ሺህ ሁለት መቶ አድርጌ ይሰጥሻል። ግን እንደዚህ አይባልም። ደግሞ መውጣት ምናምን አስበሽ ከሆነ ደግሞ መሄድ ትችያለሽ

ሰላምና ጤና ክብርና ምስጋና ይገባችኋል፣ ሙዬ ቤተሰቦች። ዛሬ እንግዲህ ፍረ ተደርጋለች፣ ሙዬ ተመልሳለች ወዳላባ ያላሰባችሁት ነገር እንደዚህ ተሸዩዳች ታቃላችሁ። ልብስ እራሱ እና ይስ እና ልብስሽን እራሱ ያሳየች ማርያም ለማምሳሌ ተዘጋጅታ መጣች። ውይ ዋል እንደዚህ ልብስ አታውቅም እኮ ዛሬ ነው ልብስ ዞር ዞር ቤት ሲል ወይኔ ጉድ ጉድ ነው የሰራችኝ። ጉድ ነው የሰራችኝ ከስተመር መጥቶ ነው ጉድ ሰርታኛለች በጣም ነው ጉድ የሰራችኝ ዩቲዩብ የሚሰሩ ሰዎች ራሱ እንደሱ አልቀለዱብኝም ኧረ ወይኔ ኧረ ወይኔ ኧረ ወይኔ ማርያም ጉድ ነው የሰራሽኝ ሰላም፣ ሰላም እንዴት ናችሁ? ውዴ ሙዬ ቤተሰቦች፣ ሰላም ናችሁ? ባላችሁበት ሰላም ነው። ጤና እና ምስጋና ለእናንተ ይገባችኋል። እንዴት ናችሁ? ደህና ናችሁ? በነገራችን ላይ በጣም ወዳችኋለሁ። እነሱም ይኸውልሻል ዛሬ

ሳይቀድሙ መቀደም ማለት ይሄ ነው። አይ በቃ እኔ ምንም ማውራ ነገር የለኝም። ለማንኛውም ውድ ቤት ሰዎች እንዳያችሁት ነው ጉድ ሰርታያለች። እኔ የእውነቷን ነው ብዬ ማለት ግራ አጋብታኝ ነበር እ ደብሮኝ ነበር ግን ፍራንክ ስለሆነ ደስ ብሎኛል። ለማንኛውም በያላችሁ በሰላማችሁ በዚህ በልሌ በጣም ሁላችሁ በጣም ማክብራችሁ በሚቀጥለው በአሪፍ ስራ እንገናኛለን። ሰላም። ደስ ብሎኛል ግን እሷ ፍራንክ ስላረገች